እግዚአብሔር የተመሰገነ ይሁን እንኳን ደህና መጡ ወደ በእኛ ዘመን ቤተክርስቲያን አትዘጋም መንፈሳዊ ማህበር እንግዲህ ከሁሉም ነገር አስቀድመን ሁሉ ነገር የሚሆነውና የሚከናወነው ነገሮች ሁሉ በጸሎት ሲጀመሩ ነው እና ሁላችንም እንግዲህ አባታችን በመካከላችን ስለተገኙ እግዚአብሔር ስሙ የተመሰገነ ይሁን ሁላችንም ለጸሎት እንዘጋጅ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 ለብርሃን እርገት በሰላም እንድታደርሰን እንለምናሃለን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስም ይቀደስ፣ መንግስት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የሚወደንን ይቅር እንደምንል አቤቱ፣ ደፍታማ አታግባን፣ ከክፉሉ አድነን እንጂ መንግስት ያንተናትና ኃይል ክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመላኩ የቅዱስ ገብርኤል ሰላምታ ሰላም እንሻለን በሀሳብች ድንግልነሽ በስጋሽም ድንግልነሽ የአሸናፊ እግዚአብሔር እናቶ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክንሽ የማፀንሽ የተባረከ ነው። ጸጋን የተመላሽ ቅድስቶ ደስ ይበልሽ፣ ሉል እግዚአብሔር አምላክ ከአንቺ ጋር ነውና ከተወደደው ልጅች ከጌታችን ከመላይታችን ከኢየሱስ ክርስቶስ ዘንድ ቅርታና እምረትን ለምኝልን ኃጢአታችንን ያስተሰሪን ዘንድ ለዘላለሙ አሜን። ኦ ጊዜ ኢየሱስ ክርስቶስ ሰራ ኃጢአት ስራ ኃጢአት ሁሉ ማይሰረ ኃጢያት እግዚአብሔር ይፍታ። አሚን አሚን አሚን አሚን። የጠበቀን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነና የተባረከ ይሁን። እንግዲህ አባታችን እግዚአብሔር አምላክ አግዞንና ረቶን በመካከላችን በመገኘቶ በእውነት በጣም እግዚአብሔርን እናመሰግናለን። እንግዲህ በእኛ ዘመን ቅድስት ቤተ ክርስቲያን አትዘጋም መንፈሳዊ ማህበር ይህንን ሰላም የሞላበት ነው። የአባታችን የመላካ ህይወት መጽሐፍ ምረቃ መርሃ ግብር ነው እና መጽሐፉ የተዘጋጀው እሳችሁ ያብራራሉ። መጽሐፉ ያዘጋጀ ነው። መጽሐፉ የምንሸጠው ደረሰኛ ተዘጋጅተዋል። ኢትዮጵያ ያሉት ሲማችሁና ስልክ ቁጥራችሁ እዚህ መጽሐፍ ስትገዙ ሲማችሁና ስልክ ቁጥራችሁ ታስመዘግባላችሁ። እናንተ ለምትፈለጉ ሰንበት ትምህርት ቤት በእኛ ዘመን ቅድስት ቤተክርስቲያን አትዘጋም ለምትፈልጉ ሰው ሁሉ ያደርሳሉ ማለት ነው። በእኛ ዘመን ቅድስት ቤተክርስቲያን አትዘጋም መንፈሳዊ ማህበር አባላት አገር ቤት አሉት እናንተ የምትፈልጉበት ቦታ ነው ማይበሩ ለማድረስ ዝግጁ ናቸው። ስትገዙ የገዛችሁትን መጽሐፍ አይልና የገዛችሁትን በመጽሐፍ ቁጥሩን እዛ ታስመዘግባላችሁ። ከዛ የእሳችሁ አካውንት አለ ብሩን ገቢ የምታረጉ በእሳችሁ በአባታችን አካውንት ላይ ነውና ወደኛ አይደለም፣ ወደ እሳችሁ አካውንት ላይ ገቢ ካረጋችሁ በኋላ ሪሲቱን ወደ እኛ ትልካላችሁ። ያን ደግሞ ተቀብለን እናንተ የምትፈልጉበት ቦታ እናደርሳለን ማለት ነው። ስለ መጽሐፉ አባታችን መድረኩን ለሳችሁ እንስጠና ትንሽ ማብራሪያ ከሰጡ በኋላ ወደ ቀጥታ ወደ ስጣ ነው የምንገባ። ምናልባት ካልተሳሰጥኩኝ ማምር ተመስገን አስተካክሉም። አይ ምንም ችግር የለውም ትክክል ነው። እንግዲህ እግዚአብሔር አምላክ ይርዳልን። አባታችንን እንግዲህ በብዙ አገልግሎት ሁላችሁም ታውቃላችሁ። ታብ ኮፒሊንክ ሊንክ ሼሩ እንዳይቆም። ምክንያቱም በዚህ ስፍራ ላይ የወንጌልም ገበሬ ሆኖ የሚያግዙን የሚረዱን አባታችን እንዲሁም ደግሞ በእውቀት እንድንበለጽግ ይህንን ማዕድ የዘረጉ አባታችን ናቸው እና ለዚህ ሁላችንም ኮፒ ሊንኩ ታቡ እንዳይቆም በደንብ እንድታስኬዱልን በሉዑል እግዚአብሔር ስም እጠይቃለሁ። አባታችን እንግዲህ መጽሐፍ ሲታተም በጣም ብዙ ውጣ ውረድ አለው። ይሄ እንግዲህ ለትውልዱ እንዲያገለግል ለትውልዱ እንዲያግዝ እንዲረዳ አድርገው ያዘጋጁትን ነው። እንግዲህ ለእኛ ያቀረቡት ከመጽሐፉም ጋር ተያይዞ ከወጣቶችም ጋር ተያይዞ አጠቃላይ ቅድስት ቤተክርስቲያን በምን አይነት መንገድ ወጣቱም ሆነ ያለው ትውልድ ማገልገል እንደሚጠበቅበት ከንባብም ጋር ከአጠቃላይ ነገር ጋር ተያይዞ ያለውንም ነገር ጭምር አንድ ላይ ያለውን ነገር ይነግሩናል ማለት ነው። ቀጥታ ወደ አባታችን እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም። ሰላም ዛሬ ማለዳ በላይቭ እንደተመለከታችሁት በብህንሳ ሚዲያ በተለይም ደግሞ በደብረገነት ቅድስት ማርያም ቤተክርስቲያን ጠዋት በነበረው አገልግሎት ሰፊውን የመጽሐፍ ዳሰሳ መጋቢ አዲስ መምህር ተመስገን ዘገየ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የማህበረ ቅዱሳን የሐመር መጽሔት አዘጋጅና በአዲስ አበባ ሀገረ ስብከት የገነተ ኢየሱስ ቅድስት ማርያም እና ገነተ ኢየሱስ ቤተክርስቲያን የስብከተ ወንጌል ኃላፊ ናቸው እና በሰፊው ዳሰሳውን በደንብ ሰርተውታል። እና የመጽሐፉ ርዕስ የሚያጽናና የተስፋ ቃል የሚል ነው። እንግዲህ በዚህ ዘመን በተለይም አሁን ባለንበት ዘመን መጽናናት ከወዴት ይገኛል ብለን ብንጠይቅ ከእግዚአብሔር ቃል ነው የሚገኘው። ብዙ ወሬዎች፣ ብዙ ንግግሮች፣ ብዙ የዩቲዩብ ዜናዎች ሰውን የሚያጽናኑ አይደሉም። እና መጽናናትን የሚሰጠን እግዚአብሔር ነው። እደመጣለሁ አባታችን። አዎ አዎ እና መጽናናትን የምናገኘው ከእግዚአብሔር ከእግዚአብሔር ቃል ነው። ስለዚህ የሚያጽናና የተስፋ ቃል ከርዕሱ ጀምሮ ተስፋ ከሌለው ሰው የሚጽናናበት ነገር የለው። እና ተስፋችን ደግሞ ምንድን ነው ብለን ብንጠይቅ የሚመጣው የተገለጠው ደግሞ ሁለተኛ የሚገለጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው፣ ተስፋችን እና ሐዋርያት በሙሉ የገለጡት ይህንን ነው። ታዲያ የሚያጽናናው የተስፋ ቃል በሁለት መንገድ የተገለጠ ነው። አንደኛው በክርስቶስ መምጣት በስጋዊ ወራት የሰራቸው ስራዎች፣ ሰውን ሁሉ የሚያጽናና ሆኖ ከልደቱ እስከ እርገቱ ድረስ፣ ከእርገቱም እስከ ዳግም ምጽዓቱ ድረስ በሁለት መንገድ የሚያጽናና የተስፋ ቃል ነው። በመገለጡ በደላችንን፣ ኃጢአታችንን፣ መተላለፋችንን ሁሉ ደመሰሰ። በመስቀል ላይ ሞቱ፣ ቤዛችን ሆነ። ከዚያ እንደገና በሁለተኛው መገለጡ በዳግም ምጽዓት ደግሞ እርሱ ክርስቶስ መንግስተ ሰማያትን ሊያወርሰን ዳግም ይመጣል ማለት ነው። ስለዚህ የሚያጽናና የተስፋ ቃሉ ተስፋ ሲኖረው ነው በምድር ላይ የሚኖረው፣ ተስፋ ሲኖረው ነው የሚማረው፣ ተስፋ ሲኖረው ነው የሚሰራው እና ለኛ ክለ ክርስቲያኖች ተስፋችን ምንድን ነው ብለን ብንጠይቅ፣ የመጀመሪያው ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም መወለዱና በአጭር ቁመት በጠባብ ደረት ተገልጦ ኃጢአታችንን ይቅር ማለቱ ቤዛ መሆኑ ይሄ የመጀመሪያው ተስፋችን ነው። ኃጢአት ሞት ለዘላለም እንዳይዘን እርግጠኛ የሆንበት ነገር በእርሱ በመታመን በስጋ ወደሙ በመክበር በንስሐ በፊቱ በመመላለስ በእምነትና በምግባር በመጽናት በዚህ መሰረት የመጀመሪያውን መገለጥ ገንዘብ አድርገን እንጓዛለን ማለት ነው። ይሄ በመጽሐፉ ውስጥ እንግዲህ ከአስሩ አስር ርዕሶች አሉት መጽሐፉ እና የመጀመሪያው ከሰማይ ለወረደው መገዛት ነው የሚለው። ይሄ የመጀመሪያውን መምጣት ያመለክታል፣ የመጀመሪያው መገለጡን ያመለክታል። የጌታችን የመድኃኒታችን ኢየሱስ ክርስቶስን ከሰማይ ለወረደው ያልተገዛ ሰው ከሰማይ ለሚመጣው ለሚወርደው፣ በዳግም ምጽአት ለሚመጣው መገዛት አይችልም። ስለዚህ የመጀመሪያው ከሰማይ ለወረደው መገዛት ነው እና ከሰማይ ለወረደው የተገዛ ሰው በምድር ላይ ደግሞ ለእግዚአብሔር በመለየት ይኖራል። ምዕራፍ ሁለት የሚያሳየው ይሄንን ነው። በምድር ላይ ለእግዚአብሔር በመለየት ይኖራል። እኛ ልዩ ነን። ልዩ ማለት በቤተክርስቲያን ቋንቋ ቅዱስ ማለት ነው እና እኔ ቅዱስ እንደሆንኩ እናንተ ቅዱሳን ሁኑ ብሎ የነገረን እሱ ነው። ስለዚህ መለየት ያስፈልጋል ለእግዚአብሔር። ይሄ ብቻ አይደለም። የሰው ልጅ ከሰማይ ለወረደው እየተገዛ በሕይወቱ ዘመን የሚኖር ከሆነ በሦስተኛው ምዕራፍ የሚያሳየው ደግሞ ለእግዚአብሔርና ለመቅደሱ መቅናት ነው። ለእግዚአብሔር እቀናለሁ የሚል ለቤተ ክርስቲያን ይጠነቀቃል፣ ለክብሯ ይጠነቀቃል፣ ለመቅደሱ ይቀናል። በመቅደሱ የእግዚአብሔርን ቃል የሚያፈርስ ጉዳይ ሲኖር ዝም አይልም። በቃሉ ላይ መዘባበቻ የሆኑ ጉዳዮች ሲመጡ ዝም አይልም። ስለዚህ በሦስተኛው ምዕራፍ የምናየው ይሄን ነው። በአራተኛው በክርስቶስ የሚገኘውን ስጋዊና መንፈሳዊ ረፍት ማግኘት ነው። ተመልከቱ። እንግዲህ የመጀመሪያው እንዳልኳችሁ የሚያጽናናው የተስፋ ቃል የመጀመሪያው የክርስቶስ ለእኛ ለኃጢአት ስሬት በመስቀል ላይ ለመሞት መገለጡ ነው ብለናል። እሱ የተገለጠበትን እንግዲህ የመጀመሪያው እንዳልኳችሁ የሚያጽናናው የተስፋ ቃል የመጀመሪያው የክርስቶስ ለእኛ ለኃጢአት ስሬት በመስቀል ላይ ለመሞት መገለጡ ነው ብለናል። እሱ የተገለጠበትን መንገድ በአራተኛው ምዕራፍ የምናገኘው ያገኘነውን እረፍት ነው የምናይበት። ስጋዊና መንፈሳዊ እረፍት በክርስቶስ የተገኘ ስጋዊና መንፈሳዊ እረፍትን እናይበታለን። የሰው ልጅ በስጋም በነፍስም ካላረፈ ለሚያውቀው ወይም ደግሞ የሚገዛለትን አያውቅም ማለት ነው። እረፍት ከሌለው ሰው እረፍት የሚኖረው የሚገዛለትን ሲያውቅ ነው። ለእግዚአብሔር መገዛት ካልቻል በስጋም በነፍስም ማረፍ አንችልም። ስለዚህ አራተኛው ምዕራፍ ምዕራፍ የሚናገረው እሱን ነው። አምስተኛው የአብይ ጾም በተለይም እኩሌታ የሆነው ደብረ ዘይትን የሚያመለክት ነው። ደብረ ዘይትን የሚያመለክተው ምን በላም በማለት ነው። ቤተ ክርስቲያንና ዳግም ምጽአት ይሄው ተመልከቱ። አሁን የመጀመሪያው መገለጡ የክርስቶስ ምጽአቱ ነው። ስለዚህ ቤተ ክርስቲያንና ዳግም ምጻት በአግባቡ መተሳሰር አለባቸው። ቤተ ክርስቲያን ስለዚህ ያንን እውነት ተረርታ ቤተ ክርስቲያን ዝግጁ መሆን አለባት። በስድስተኛው የምንም አሁን ለክርስቶስ መገለጥ በመጀመሪያ ለመጣው በመገዛት ራሳችንን ካነቃን ለሁለተኛው መገለጥ ለዳግም ምጻቱ ደግሞ በመንፈሳዊ ንቃት በመኖር ውጤቱን ማግኘት እንችላለን። ንቁሃን የሆኑ ትጉሃን የሆኑ ለምጻቱ የተዘጋጁ ናቸው። ስለዚህ በመንፈሳዊ ንቃት መኖርና ውጤቱ ይላል። ስድስተኛ ሰባተኛው ሁለተኛ መወለድና አገልግሎት ነው የሚለው ሰባተኛው ምራፍ ብዙ ሰዎች አገልጋዮችንን ይላሉ ግን ሁለተኛ አልተወለዱም፣ ዳግም አልተወለዱም። በሥላሴ በሀብተ ወልድና በስመ ክርስትና መጠመቃቸውን ያውቁ ይሆናል እንጂ ዳግም እንደተወለደ እንደ መንፈሳዊ ሰው ልክ እንደ ኒቆዲሞስ፣ እሱ ልጅነትን ካገኘ በኋላ ነው ስለ አገልግሎት ያሰበው። አንዳንድ ጊዜ ልጅነታችንን ጥያቄ ውስጥ የሚያስገቡ አገልግሎቶች አሉ። እውነት የቤተ ክርስቲያን ልጅነትን ሳያገኝ አገልጋይ ነኝ ማለት አይችልም። አንዳንድ ሰዎች እምነት የላቸውም፣ ግን አገልጋዮች ናቸው። መጽሐፍ ቅዱስ ያነባሉ፣ ግን ይሄ አማንያን ናቸው። ፖለቲከኞች ናቸው፣ ግን ቤተክርስቲያን ውስጥ ያገለግላሉ። ይሄ በጣም ሚዛን ላይ አስቀምጠነው ማየት ያለብን ነው። ስለዚህ ሰባተኛው ምዕራፍ ሁለተኛ መወለድና አገልግሎት ነው ሚለው። የተወለዱ አገልጋዮች ናቸው። በዚህ ምድር ላይ የሚኖሩ ከእናትና ከአባታቸው የተወለዱ ሰዎች ናቸው። ያልተወለዱ ሰዎች የዚህ ምድር ነዋሪ ይሆናሉ ወይ? አይሆኑም። ያልተወለዱ ሰዎች አልተወለዱም አይኖሩም፣ በምድር ላይ በመንፈሳዊ ዓለም እንደዚህ ነው። ሁለተኛ የተወለዱ ሰዎች ከአብራ ከመንፈስ ቅዱስ ከማየ ዮርዳኖስ የተወለዱ ዳግም ልደትን ያገኙ መንፈሳዊ እድገታቸውን እየጨመረ የሚሄድ እነዚያ ንጹሐን አገልጋዮች ለእግዚአብሔር የሚያገለግሉ ይሆናሉ ማለት ነው። ስምንተኛው ራስን በእግዚአብሔር ፊት ማዋረድ ነው። ስምንተኛው ምዕራፍ ራስን በእግዚአብሔር አገልጋዮች ራሳቸውን ዝቅ ያደረጉ ናቸው። የከበሬታ ቦታ ላይ የተቀመጡ ከፍ ካላልኩ የሚሉ አገልጋይ አይደሉ ከፍ ማለትም አይችሉ። ዝቅ ማለት ከቻልን ከፍ ማለት እንችላለን። ስለዚህ ራስን በእግዚአብሔር ፊት ማዋረድ እስካልቻልን ድረስ ከፍ ማለት አንችልም። በስጋም እንደዚሁ ነው። ለእግዚአብሔር በመገዛት ራሳችንን በማዋረድ ዝቅ ማለት ስንጀምር ከፍ ማለት እንችላለን ማለት ነው። ስለዚህ ስምንተኛው ነጥብ እሱን ያመለክታል ምዕራፉ ዘጠነኛው ምዕራፍ የኃጢአታችን ስርየት የሚል ነው። ይሄ ትንሣኤን የሚያመለክት ነው። ትንሣኤ ላይ ሐዋርያው ቅዱስ ጳውሎስ የሚሞግታቸው በአንደኛ ቆሮንቶስ ምዕራፍ 15 ላይ ክርስቶስ ካልተነሳማ እንዲህ አልሆንም፣ ክርስቶስ ካልተነሳማ እንዲህ አላደረግንም፣ ክርስቶስ ካልተነሳማ እንዲህ አልሆንም። ጠዋት በምር ተመስገን ዘገየ። ይሄንን ነው ያነሱት ጥያቄ። ያነሳና መልሶ ጥያቄውን በመልስ የሚሞግት ነው እና ክርስቶስ ስለተነሳ ኃጢአተኞች አይደለንም። ክርስቶስ ስለተነሳ አሁንም ስብከታችን ከንቱ አልሆነም እያለ ቅዱስ ጳውሎስ የሚናገረውን የምናነሳበት ነው። ይሄ የሚመጣውን ክርስቶስን በደንብ በመዘጋጀት እንድንጠብቅ የሚያደርግ ነው። አስረኛው ምዕራፍ የሚያጽናና የተስፋ ቃል። አስረኛው ምዕራፍ ዳግም ትንሣኤን ያመለክታል። ዳግም ትንሣኤ በሌላ ገጽታ ሁለተኛ መገለጥ፣ ዳግም ምጽአቱን የሚያሳይ ነው። ስለዚህ በመስቀል ላይ ባደረገው ቤዛነት ድነትን ያገኘን ከዚያም ሞትንና የሞትን ስልጣን ሽሮ ከሞት የተነሳ ጌታ ያረገ ጌታ በኋላ ደግሞ ሁለተኛ የሚመጣ የሚያጽናናን የተስፋ ቃል። በዚህ ዓለም የሰው ልጅ ስራ ሊሰራ ነግዶ ሊያተርፍ ተምሮ ትልቅ ደረጃ ሊደርስ የሚችለው በእግዚአብሔር መታመንን ተስፋ አድርጎ ከጠበቀ ነው። ያ የሚያጽናናው ይሆናል። በዓለም ላይ ብዙ ውጣ ውረዶች አሉ። የጦርነት ጉዳይ ይሰማል። የመለያየት፣ የዘር፣ የሃይማኖት የተለያየ ግጭቶች ይመጣሉ። እነዚህ ሁሉ የሚሻሩት በእኛ ልቦና በትክክል የሚያጽናናውን የተስፋ ቃል መያስን ጀምር ነው። ስለዚህ አስሩ ምዕራፎችን የሚያጠቃልለው በዚህ ነው። እንግዲህ መጽሐፉን በተለይ ደግሞ ጠዋት ደጋግሜ የምናገረው የመጽሐፉን ዳሰሳ የሰሩት በጣም እኔንም ብዙ አባታችንም ሌሎችንም በደንብ ልባችንን የነኩ ናቸው። እሳቸው ያነሱት ሀሳብ እና ከርዕሱ ጀምሮ በኋላ እናንተም መታችሁ በእኛ ቤት ደግሞ ታዩታላችሁ። ከውጭም የእነ ሊቀ ኅሩያን የነ ምህረት መላኩ ሌሎችም እንዲገቡ ለማድረግ እቅዳለኝ። በእኔ ቤት በዚሁ መላከ ሕይወት በሚለው እና እናንተ ትንሽ አስኪዳችሁ አንዳንዶቻችሁ ደግሞ ያለውን ይህንኑ እየሰራን በኋላ ትንሽ ቆይቶ እነሱ እንዲገቡ እናደርጋለን። በሱም እናያለን እና ይሄ ምንድን ነው ያሉት፣ የምስጋናው ነጥብ ላይ እኔ መጀመሪያ ያመሰገንኩት አባታችንን መርጌታ ባወቀ ተረፈን ነው እና የእኛ አባት መርጌታ ነበሩ። እና እምነትን ከፍርሃት ጋር ከትህትና ጋር ነው ያስተማሩ፣ ቤተ ክርስቲያንን ከማክበር ጋር አባቶችን ከማክበር ጋር ነው ያስተማሩን። የቤተ ክርስቲያን ማንኛውም አገልጋይ ለእኛ ክቡር ነው፣ ምክንያቱም የተሸከመው የእግዚአብሔርን ስም ነው። አሁን በዚህ ዘመን በጣም የሚያስፈራው አባት የሚንቅ ትውልድ ላይ የደረስንበት ጊዜ ነው። ስለዚህ ያንን አልተማርንም። ከዚያ ግን አሁን የተማርነው። በተለይም በዚህም መጽሐፍ ወጣቶች የንባብ ልምዳቸውን እንዲያሳድጉ የምንፈልገው እግዚአብሔር በሕይወታችን ያደረገውን ነገር ከአበው ትምህርት ነው የምናገኘው፣ የሊቃውንቱን ትምህርት፣ የቤተ ክርስቲያንን አባቶች እውቀት ያንን ገንዘብ ክርስቲያንን አባቶች እውቀት ያንን ገንዘብ በማድረግ ነው ራሳችንን ማሳደግ ያለብን። እና በምስጋና እሱን በመታሰቢያነቱ ላይ እሱን አስቀምጬ ነበረና አንስተውታል። በሌላ በኩል ምስጋና ነው ያቀረብኩት ምስጋና ከብፁሕ አባታችን አቡነ ህራያቆስ ጀምሮ በሀገረ ስብከቱ ያሉ የየመምሪያው ኃላፊዎችን አመስግኛለሁ። በዚህም በብህንሳ ሚዲያ የሚያገለግሉ ከዚያ የሆሳና ምዕመናንን ነው ያመሰገንኩት። በእውነት ለህትመት ከሚያስፈልገው ነገር ጀምሮ ብዙ አባታችን በጸሎትና በጎበዝ በርታ በማለት ብቻ አልነበረም፣ በገንዘባቸው ጭምር ነው ያገዙኝ። ይሄ መጽሐፍ እንዲታተም በርታ አይዞህ እያሉ እና እውነት ነው በአብዛኛው እዚህ ሀገረ ስብከት በስራ አስኪያጅነት ከመጣሁ አራተኛ ዓመቴ ነው። ግን ከእነዚህ መጻሕፍት ወደፊትም የሚታተሙትን እንደ እስኬለተን የሆነውን ቀድሜ ያዘጋጀኋቸው ናቸው። አሁን ሰውነት ማልበስ ነው የጀመርኩት። እዚህ መጥቼ ባለኝ ጊዜ በትርፍ ሰዓት እንደ ቤት በምውልበት ቅዳሜና እሁድ አገልግሎት ከሌለ የሚባረቁ አብያተ ክርስቲያናት፣ ሌሎች ሌሎች አገልግሎቶች ካልሄድን አካል ማልበስ ነው ያደረግኩት እንጂ ቀድሞ የተዘጋጁ እንደ ስኬለተን ቀድሞ የተዘጋጁ ናቸው። በቅርብ አይታችሁ ሊሆን ይችላል። በኢቢኤስ ቴሌቪዥን ላይ አገልጋይና ዘመን ተሻጋሪ ራዕዩ የሚለውን አስተምር ያለው በአምስት ክፍል ኢቢኤስ ቴሌቪዥን ላይ ተላልፏል። ያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የአየር ሰዓት ስለነበረው በኢቢኤስ እንድተላለፍ ተደርጓል እና ያው በዩቲዩብ ላይ መንፈሳዊ ነገር ስለማይጭን ኢቢኤስ ያወርዱታል ቶሎ ቶሎ። አሁን ግን በቲክቶክም እንደገና ደግሞ በመጽሐፍም መልክ ማስተማር ይጀምራለሁ ብያለሁ። ይሄ ፕላትፎርም እናንተ የምትጠቀሙበት በሁሉ ቦታ፣ በአረብ ሀገር፣ በደቡብ አፍሪካ ያሉትን ልጆች ለመድረስ እነሱን ለማጽናናት ቤተክርስቲያን የማይሄዱትን በመንፈሳዊ እውቀት ለመገንባትም የሚያስችል ስለሆነ አገልጋይና ዘመን ተሻጋሪ ራዕዩ፣ እንደገና በሌላ በኩል በጀርባ ደግሞ የተጻፈው አስቸጋሪ ፈተናዎችን የማለፊያ ጥበብ የሚል ደግሞ አለ። የቅድስት ሃገር እስራኤል መካናትን በወፍ በረር ማስቃኘት የሚልም መጽሐፍ እነዚህ እስከ ሌተ ናቸው። ተዘጋጅቶ የተቀመጡ ናቸው። እና አሁን በተለይ ጠዋት እንደተነገረው መምህር ተመስገንም እንደ